ማችም ሲያደርጉና ጊዜ ስለሌለ መውጣት እፈልጋለሁ። ነገ ግላስ ነኝ የጠዋት ነኝ። ሶላሽን አንድ ጊዜ እባካችሁ መልክ መጀመሪያ እዚህ ሶሻል ሚዲያ ላይ የተፈጠረ ነገር ያለ ምንም ላይ እንዳልተፈጠረው እኔ ለማለፍ እየሞከርኩኝ ነው። ገባች? አዎ፣ ስድብ በዝቷል፣ ብዙ ነገር በዝቷል። እናቷን እየተሳደበ ነው እየሳቃችሁ ያላችሁት። በውሎ እኮ ትናገራላችሁ። በዚህ ቤት ሁለተኛ ጊዜ ወደዚህ ቤት አትገቡም። ያ እናትየውን ተሳድበሃል፣ ዲስሪስፔክት አድርገሃል እናቴውን ምናምን ምናምን እየተባለ ያለው ነገር ዲስስፔክት ያደረኩት እናት የለም ባቸው ሰብ ሞደሬተር ያላችሁ በሙሉ የሚስቁትን እንዳለ በብሎ ካወጣችሁ በሙሉ እና እኔ የማንም ሰውን እናት ዲስስፔክት አላደረኩም የማንም እናትህን አልተሳደብኩም እናትን ሰድበሃል የሚል ነገርን አምጡልኝ ይቅርታ እጠይቅ ብያለሁ ማነው እስካሁን አንድ ቪዲዮ ሊያመጣልን የቻለ ጆሮ ጆሮጌጣ አይገባም እሱ እኔ ጆሮ ላይ ነው ያደረኩት። ጭንቅላት ክዳ ያለው ብዙ ችግር ማጣት ያለው እሱን ፍታ መጀመሪያ እና የማንም ሰውን ዲስሪስፔክት የማንም እናትን ዲስሪስፔክት አላደረኩም። ኢቨን ኢቨን እናቴ ስትሰደብ፣ ቤተሰቦቼ ሲረገጡ፣ ህዝቤ ሲረገጥ፣ ማንነቴ ሲረገጥ አንድ ጊዜ ተናግሬ አላውቅም። ሁሉ ነገር እስኪ በሰላም ይለፍ ብዬ ትችዋለሁ እና በቃ ከአቅም በላይ የሆነ ነው። ቲና ደግሞ ብዙ ጊዜ ብዙ ጊዜ አልፍ የሸሩምጣ ልጅ ብለሽኛል የአስራ ሶስት ዓመት ልጅ ደፍረህ ወጥተህ ብለሽኛል እህትህን ደፍረህ ወጥተህ ብለሽኛል ልጅ አለ ከዱባይ የወለድከው ብለሽኛል እ ቡሽቲ ነህ ብለሽኛል ለአንቺ ብ ዛሬ ሳሉ ወድ ነው የጆሮ ጌጥ አድርገህ ያመጣውቲ ሁሉም የጆሮ ጌጥ ያረገ ቡሽት አደለም ኦኬ አስተሳሰብሽ እንደዛ ስለሆነ እንጂ ማንም ሰው የጆሮ ጌጥ ስላረግ አደለም ቡሽት የሚባለው ሴታት ወ ኢቭን ኢቭን ሁሉም ቪዲዮሽን አንድ በአንድ አለ ጥንብ አጋሚ ብለሽኛል። አጋሚ ሆነ እንኮራበታለሁ እንጂ አለፍርበት ነገ አጋሚ ነኝ፣ ዛሬ አጋሜ ነኝ፣ ከንጎዳ ማ አጋሚ ነኝ፣ ፒዩር ትግራዋይ ነኝ፣ አለፍርበትም። እና ለቅቅ አርግን። ከልጅሽ ጋ ያለሽን ችግር ከልጅሽ ጋ መፍታት ትችያለሽ። ኦፍኮርስ መግባትም አልነበረብኝም፣ ሁን ባለም አልገባም። ከልጅሽ ጋ ያለውን ችግር ራስሽን መፍታት ትችያለሽ። ኦኬ እኔ የማንም ሰው ልጅ ሲነካ ስለማየት ስለማልፈልግ ነው ምን አሰዳደግ ስለማስበው በእኔ ስ ቤተሰቦች ስለማስ ማስበውን ልሽና ይቅርታ ጠይቂያታለሽ። እኔ ደግሞ ያልሰማሁትን እና ያላየሁትን ነገር አልናገርም። የሰማሁትን ያየሁትን ነገር ነው በአንድ ጊዜ በቀን አንድ ጊዜ ምግብ እየሰጠሻት ነበር ያልሽው እኮ ስላየው ስለሰማው ሁሉ ነገር ስለማውቅ ነው ማለት ነው። አሁንም እናቴን እናት ነጊ ቤተሰቦቼን እናት ነጊ ስሜ የሚባል ሶሻል ሚዲያ ላይ እንዳጠሪ እንድጠሪኝ አልፈልግም ነው በቃ ይሉ ስሜን እንዳታነሺው ከፈለግሽው ሰው ጋርም ማውራት ትችያለሽ ከፈለግሽው ሰው ጋርም ትችያለሽ በቃ አንዳንዶቻችሁ ፋኒ ትዕግስተኛ ነው ምናምን ፋኒ ሰባት ዓመት ስለተሰደበ ወይ ሰባት ዓመት ስለተረገጠ የሰባት ሰባት ዓመት መረገጥ ያለብኝ አቅም የለኝ ምን በእኔ የሚመጣ ምንም ችግር የለውም በቤተሰቦች ሲመጣ አልወድም እኔ በጣም ነው የሚያመኝ አልፈልግም ገባችሁ

እንጂ አንድ ስድብ ምን አላመጣውለት ተጠገው አራቂ ስልስ ያልኳትም ደግሞ ስለምትመታ እዚህ ያላችሁ በሙሎቹ ሀበሻ እንደ ሀበሻ ለቅላቅ የለም ሀበሻ ሲሞት ሰው ሲሞት ብቻ እናተዋነች ምናገባን ቢል ሄድ ነው። እዚህ ሀገር እንደዛ የሚባል ነገር አይሰራም። አንድ ልጅ ስታሳድገው እስከ አስራ ስምንት ዓመት ሲሞላ በስነ ስርዓት እሱ እንደፈለገ ቢሆን እ አንተ እንደፈለከው ልታሳድገው አይደለም፣ በተለይ ዚህኛ ድግድጭ ሀገር የምንኖረው ማለት ነው። እና ቲና አሁንም ተይ ከቤት ሰዎች የራቂ ወደ ፈለግሽበት አመለክታለሁ፣ ዲፖርት አደርጋለሁ ምናምን ምናምን ብዙ ወር እያወራች ነው። አመልክሽ፣ ዲፖርት አድርጊ፣ እንደፈለግሽው አድርጊ። ስሜን ሶሻል ሚዲያ ላይ እንዳታነሽ። ካሁን በኋላ ከአንቺ ጋር የምመላለስበት ምንም አይነት አቅም የለኝ። በህግና በህግ እንጨርሰዋለን። ኦኬ፣ ወረቀት የለኝ ማልሸዋ ያለሽበት ሀገር መጥቼ ደግሞ በወረቀት እንዴት አድርጊ ወረቀት ያለኝና እንደሌለኝ የዛን ጊዜ ታኛለሽ። አንዳንድ ጊዜ ለፍቅር ብለ የምንከፍለው መስዋዕትነት ነገር ለእኛ ብዙ ብዙ ዋጋ ነው የሚያስከፍልን። እየተሰደብንበት እየተረገድንበት ያለውን ወደዚህ ብለን ነው። እናት ነሽ ብለሻ፣ ክብሬሽ፣ ይቅርታ ጠይቄሻ፣ አለው ልታየኝም አልቻልሽም። ኦኬ ምንም ልም የአንቺን ነገር ምንም ነገር ያወጣሁት ነገር የለምን። ቮይስ ላወጣውልሽ ምንም ነገር አላወጣም። ምክንያቱም የእናት ክብር ስላለ ኦኬ እንጂ ይህን ህዝብ ማለት ነው፣ ምንም ሳያውቅ ስለሚደግፍ እንጂ በአንድ ጊዜ የሁሉ ቮይሶችን አውጥቼ ብለቀው እንዴት እንደሚነሳ ህዝብ ደንብ አርጌን ማለ። በመሀል ልጅቷ ማርያም ከምራች ነው፣ በመሀል ልጅቷ ተሰቃየች? እንዲ እኛ ምን አገባኝ ከነ ቤተሰቦች ጋር ምሰደቀው

ማንም ሰው ቮይስ ሊያመጣልኝ አይችልም። ማንም ሰው የሰደብኳትን ቮይስ የሆነ ነገር ቪዲዮ ሊያመጣልኝ አይችልም። ሀያ አንድ አመትን በላሸታታ ያልኩት ደግሞ የሰማሁትን ያየሁትን ስለሆነ ማለት ነው። ምግብ በቀን አንድ ጊዜ ነበር ሲሰጫት የምለው ደግሞ ስላየው ስለሰማ ያልሰማሁትን ነገር አላወራም። ኦኬ። አሁንም ነገርም ሪስፔክት አለኝ በቤተሰቦች የስት መጨኞች ሬስፔክት የሚባል ነገር የለኝ ምን ምክንያቱም የእኔን እናትሁን አያቴትሁን ወንድሞቼሁን አንድም ወጥተው ዴይዝን አንችንም ዲስሪስፔክት ያደረገ ሰው ስለሌለ ሶሻል ሚዲያ ላይ ማለት ነው። ከማንንም በላይ የሚናገሩ ቤተሰቦች ነው ያሉ፣ አደለም። እዚህ ሶሻል ሚዲያ ላይ በአካል እስከ አስራ አምስት ሺህ ሀያ ሺህ ህዝብ ሰብስበው የሚናገሩ ቤተሰቦች ነው ያሉ። መናገር ጠፍቷቸው አደለም። ኦኬ። ግን አንዳንድ ጊዜ ብዙ ጊዜ ሰው ሪስፔክት ሲሰጣችሁ ሪስፔክት በእንትን ተጠቀሙበት፣ በስነ ስርዓት ተጠቀሙበት። ኦኬ አሁንም ምንም ነገር ልነካሽ አልፈልግም ወይዘሮ፣ ምንም ነገር ማለት ነው። ኢቨን ኢቨን በቃ የጌሜን ቀን ለማባላሸት ብለሽ የዛን ጊዜ በዛን ሰዓት እመጣለሁ ነው ያልሽው። እሱ ኦኬ ምጪ ሚያዚያም አምስት ምጪ ሚያዚያም ሀያ አምስት ምጪ አያገባኝ። ምል ስሜን የሚባል ሶሻል ሚዲያ ላይ እንዳታነሽ በቃ ስሜን የሚባል ነገር እንዳታነሽ። ስለ ልጅሽ ነገር መከላከል ትችያለሽ፣ መናገር ትችያለሽ። እንደፈለግሽ ልጅሽ ልጅሽ ነች። ኦኬ ስለ እኔ ስም ምንም ነገር እንዳታነሺ። በቃ ከእኔ ጋር ያለሽ ነገር እዚያ ቁም። ምንም ነገር እንደትነጋገሪኝ ከእኔ ጋር ሆነ እንድታወሪ አልፈልግም። ኦኬ ይህ የራሳችን ህይወት አለን፣ ይህ የራሳችን መንገድ አለን። ሰውን ሪፖርት አድርጎልኝ አትበ አንቸነሻ መክሰስ የምትፈልጊ ቀጥጦሎች መተሽ ኤምባሲ መክሰስ ትችያለሽ። ማንም ሰውን ሂት ክሰስልኝ ወይ ዲፖርት አድርግልኝ አይባል ራስሽ በራስሽ ምትሽ ዲፖርት አድርግ ወይ ሪፖርት አድርግ ኦኬ። እና መያዝያ ሀያ ስምንት ሰዓት አራት በኢትዮጵያ አራት ሰዓት ትገባለሁ ያልኩሽ የጌሚ ሰዓት ና የጌሚ ቀን ነው። ይህ ደግሞ ሆን ብሎ የታቀደ እኔን ከዙ ጋር ለማብጠር ኦኬ። እኔ የማንም ሰውን ድጋፍ የምፈልግ ሰውም አይደለሁ፣ የማንም ሰውን እርዳታ የምፈልግ ሰው አይደለሁ። ገባሻ በጌሜ ቀም ግቢ አያገባኝም። ትስኬ ስሜን የሚባል ነገር እንዳታነሽኝ። ወይት ሳይሞን ሲል በዳማ ሚስ ጻረፍ ር ከንሰባ እንዳድቲካ ከህይወቴ ውጪ እኔ ልጅሽ አደለም አልወለድሽ። ኦኬ ልጅ እናቴ እንደዛ ብላ ትቆጣጠረኝ። ማንም ሰው በህይወቴ ገብተው የኔን ህይወትን መፈትፈት አልፈቅድም። ቤተሰቦች ይሰድበሻል ሊንዳ ሊንዳ ኢቭን የአክስቴ ልጅ የምትይው ቪዲዮ አለ ኦኬ ሊንዳ እናቴ ምን ብላ እንደምትሰድባ ቁጭ በለሽ ከጎና ነች እየሰማሻት ነበር ከጎና ቁጭ በለሽ ማለት ነው እናቴን እየሰደበች እህቴን እየሰደበች ወንድሞቼን እየሰደበች እኔን እየሰደበች ቁጭ በለሽ ከእሷ ጋር እየሰማሻት ነበር አይገርመኝ ምክንያቱም ልጅሽ እየተሰደበች ለራሱ ልጅ እውነታቸው ናቸው ስላለሽ ማለት ነው ሰርቃት ከኢትዮጵያ አውጥቶ ሰርቃት ከኢትዮጵያ ሰርቄ ለእኔ መውሰድ ለጥቅም በፈለጋት ነው፣ ወደዚህ ሀገር ቀጥ አድርጌ አምጣት ነበር። ስላልፈለጉን ህይወቷ እንዲስተካከል ወደ አሜሪካ ሂጅ አልኳት። እኔ ደግሞ ምንም ነገር የከፈልኩት ነገር የለም። ከየት እና መጫት ከየት ለራሳ አላለም። ኦኬ ኦኬ፣ እንትን አድርገናታል፣ አድቫይስ ሰጠናታል፣ ምናም ከጎናዋ ነበር፣ አይዞሽ እያልናንተ ነበር። ኦፍኮርስ አይኗ አቃሉ። አንዳንድ ጊዜ ደግሞ ሰዎች ሲሆን ጭንቅላታቸው በደንብ አርጋቸው ከፍ ከፈት አርጋቸው አስቡ። ኦኬ እስካሁን የተሰደቡትን ይበቃኛል፣ በጣም ሰልችቶኛል፣ በቃ እኔ ማንም ሰው ሰደበኝ ምናምን ብሎ ተናግሬ እባካችሁ፣ አንዴ አንቺ የቀርብ ሰው ስለሆንሽ ብይ ነው እየመለስኩልሽ። አለሁት አለት አሁን፣ እባክሽ ወደ ሌላ ነገር ሳሄድ ወደ ሌላ ነገር ወሬ ሳልሄድ፣ ሳንሰዳደብ፣ ሳንንትን ሳንል ምናምን በሰላም እንትንትን እና በሰላም ምንለ ኦኬ። አሁንም ልጅሽን ወደ እኔ አልመጣችም፣ አጠገብሽ ነው ያለችው።

ራሱ እንደዛ ስትለኝ እኔ ሙሉ በሙሉ እርቃለሁ። አንቺ ከልጅ የራቅ ስላልሽ ግን ምርቅበት አመር የለም። ምክንያቱም ከልጅ ጋር እንጂ ከአንቺ ጋር ትዳር አላረግ ሶ ስሜን እንዳታንሽ ሚያዝያ ሀያ ስምንት እያልሽ ነው። ቅዳሜ ነች ቅዳሜ አራት ሰዓት ነው። ቅዳሜ አራት ሰዓት ደግሞ የኔ ጌም የሚጀመርበት ሰዓት ነው። ስሜን የሚባል ነገር እንዳታንሽ የፈለግሽውን አውሪ፣ ስለ ልጅሽ ስለ አንቺ የፈለግሽውን አውሪ። ስሜን የሚባል ግን እንዳታነሽን። በቃ የራስሽን እንትን ነገር አርጊ። ኦኬ የራስሽን ነገር አርጊ። በቃ የራስሽን ነገር አውሪ፣ የራስሽን እንትን አርጊ። መያዝ ሀያ ስምንት ብሎ ነገር የለም። ስለ ራስሽ ጉዳይ፣ ስለራስሽ ላይፍ፣ ስለ ልጅሽ ላይፍ አውሪ። አሁን ኬር ስለ እሱ ምንም ነገር ልሽ አልችልም። ለምን ተናገርሽ? ስለ ልጅሽ ለምን አልተናገርሽም ልሽ አልችልም። ሚያዝ ሀያ አምስት የሚሆን ሚያዝ ሀያ ስለእኔ ስም ሁለተኛ እንዳታለች ሶሻል ሚዲያ ላይ ገበሻ፣ በቃ እኔና አንቺ በዚህ በሰላም መለያየት አለብን። ከዚህ በላይ እኔ ለራሱ አቅም የለኝም። ኦኬ ሶ በደንብ አድርገህ ይህ መሰጅ ይደርስሻል ብዬ ተስፋ አድርጋለሁ። ስሜን ካነሳሽው ግን የዛን ጊዜ ሪስፔክት የሚባል ነገር የለም። ዲስሪስፔክት ነው የምንሄደው። ኦኬ እኔ የእኔ ቤተሰቦች እናቴ ቤተሰቦቼ ዴዚን ሪስፔክት እያደረጉ እናቴን ሪስፔክት እያደረጉ የዴዚ እናት ግን የኔ ቤተሰቦችን ዲስሪስፔክት ልታረጋችን አንድ ወይን የእኔ እናት እዚህ ያላችሁ አንድ ስድስት መቶ ስድስት ሺ ስድስት መቶ ሰዎች አላችሁ። የእኔ እናት ወየኔ ፋሚሊ ሶሻል ሚዲያ ላይ ወጥተው ወይ ዴዚን ወይ ዴዚ እናትን ዲስሪስፔክት ሲያደርጉ አይታችሁ ታውቃላችሁ አይታችሁ ታውቃላችሁ እዚህ ያላችሁ ሰዎች በሙሉ ማለት ነው ያየ ሰው አለ ከኔ ፋሚሊ በሙሉ ማለት ነው ማንም አይገባም ማንም ነቨር ኤቨር ዲስሪስፔክት ያደርጋችሁ በማዶ ሆነው ነው የሚከታተሉት እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም እናቴ እኮ የአምስት አመት ልጅ አደለችም የአርባ ሁለት አመት ልጅ ነች አሮጊትም አይደለችም እኮ ወጣት ነች። ገባችሁ? እና ቲና እባክሽ ተይኝ፣ ተይኝ። በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰድኩሽም። የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡን ወደ አንቺ ነው የሚገለበጠው። ይህንን ነገር እንዲሆን ግን እኔ አልፈልግም። ገባሻል ይህን ሳላደርግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይህን አድርጌ ድሞ ምን እንዲመጣ ስለማውቀው በህዝብም በህዝብም ለራሱ ቢወጣ ማለት ነው። እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው። በተለይ ሁለት ቮይስ ሻ ያለው ባወጣው እንደ ህዝብ ትገለያለሽ። እባክሽን ተይኝ በቃ ከነ አክስትሽ ልጅ ነች ከነ አጎትሽ ልጅ ያለችው እቺ ዱባይ ላይ ያለችው ከነ ቤተሰቦቼ የቤተሰቦቼን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን። ይህን ሁለታችሁን ማቆም አለባችሁ። ሁለታችሁን ሶሻል ሚዲያ ላይ ስሜ እንድታነሱ አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ። ስለ የራስ ሽወት እንደፈለግሽ አውሪ። ባይደዌይ ጋይዝ እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም የማደርግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ ገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ደግሞ ብደን በርግ ስማቀ። ከሁን በኋላ ምንም ትዕግስት የለኝ። ምን በዲስፔክት ከሄድ በዲስፔክት ነው የምንሄደው። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሺ ነቨር ቨር። የጌሜ ቀን ሚያዚያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው የሚጀመረው፣ ሶስት ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባው ሁላችን ጋ። ይህን መልእክት አድርሱላት። ወይዘሮ ቲና እባክሽን፣ ስሜን እንዳታነሽ። ወይዘሮ ቲና አሁን በሬክስፔክት ነው እየመለስኩልሻለሁ አልሰደብኩሽም። የሰደብኩሽ ያለ ቪዲዮ ኦኬ። ምንም አይነት ነገር አልሰደብኩሽም። ዲስሪስፔክትሽም አላረግኩሽም ኢግነር